እሺ ያው ዛሬ ቭሎግ ሳይሆን የአራት ኪሎ የኦቪድ ሳይት እስኪ ያለበትን ሁኔታ ትንሽ ላስቃኛችሁ ብዬ ነው። ያው የዛሬውን ቭሎግ እንግዲህ ለነገ ሰስፔንድ አድርገናል ማለት ነው። ሶ ዛሬ ቭሎግ አንሰራ፣ ሚኒስቲድ ምንድነው የምናደርገው አራት ኪሎ ላይ ያሉትን ሳይቶች ግንባታ የደረሰበትን ሁኔታ እናያለን ማለት ነው። እነዚህ ከፊት ለፊት የምታያቸው ሁለቱ በቅርቡ ለደንበኞች ርክክብ የሚደረግላቸው ህንጻዎች ናቸው። ከዛ ባለፈ እዚ ጋር እንደምታዩት አንድ ጅምር ላይ ያለ ህንጻ አለ። በተጨማሪም እዚጋ ሌላ በግንባታ ላይ ያለ ህንጻ አለ። እስኪ አይ ቲንክ ይቻላል ብዬ አስባለሁ። ኮንስትራክሽን ቦታ ላይ ያ መግባት ያን ያህል ሪኮመንድ አይደረግም። ነገር ግን እስኪ ትንሽ ገባ ብለን ደግሞ ያለውን ነገር እናየዋለን ማለት ነው ሰው ምንድን ነው አይ ቲንክ ያው የተጀመረውንም ህንጻ በደንብ ለማየት እንዲመቸን ያው እዚህ ጋር እንደምታዩት አንድ ህንጻ እዚህ ጋር አለ። ሁለተኛ ህንጻ ደግሞ ያልኩት ይሄኛውን ማለት ነው። በደንብ ይታያቸዋል ብዬ ተስፋ አረጋለሁ። ከዛ ባለፈ ሙሉ ግቢው ደግሞ ከላይ አንድ ህንጻ ይቀረናል። በእርግጥ እሱን በኋላ ኢንክሉድ እናደርገዋለን። እዛ ሌላኛው ደግሞ ይሄኛው ሳምፕል ቤቶች ያሉበት ህንጻ ነው እዚህ ጋር አሁን የምናየው። እዚህኛው ጋር አንድ የተሻለ ነገር ምንድነው፣ አራት ኪሎ እንድትመርጡ ሞረ ሪኮመንድ ነው የሚደረገው። ፕላስ አንደኛ ቤተ መንግስት ጀርባ ያለው ሳይት ነው ይሄኛው፣ ከቤቶችም አንጻር ፕላስ አይ ሚን ከቤቶችም አንጻር ሳይሆን ከሎኬሽን አንጻር ቢያንስ መሀል ከተማ ነው ይሄኛውእና? ከቤትነቱም አንጻር ፕላስ ከፕሮግረስም አንጻር ይሄኛው ሞር የተሻለ ነው። ዋጋውም ትንሽ ለዛ ነው ትንሽ ከቡልቡላ ሳይ ትንሽ የጭማሪ ያሳየው።